ጤና ይስጥልኝ የተከበራችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ጀምሯል። ሰብለጽጌ ዜናዎቹን እየመራ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የኢትዮጵያን ታላቅነት የሚመጥን ተቋም እየተገነባ ነው ሲሉ የኢትዮጵያ አየር ኃይል ዋና አዛዥ ሌተራል ጀነራል ይልማ መርዳሳ ገለጹ። የአየር ኃይል ዘጠናኛ ዓመት ክብረ በዓል ማስጀመሪያ ስፖርታዊ ፌስቲቫልም መካሄድ ጀምሯል። ኢብራሂም ሞሐመድ ዝርዝር አለው የኢፌዴሪ አየር ኃይል ያለፉትን ዘጠና አመታት የታሪክ ሁነቶችን በማለፍ ለዘጠናኛ አመቱ ደርሷል። ዘጠናኛ አመቱን አስመልክቶም የኢፌዴሪ ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ጋዜጣዊ መግለጫ ሰጥተዋል። በጋዜጣዊ መግለጫቸው ኢትዮጵያ ታላቅና ታሪካዊ ሀገር ነች። የታላቅነቱና የታሪካዊነቷ ማሳያ ደግሞ የተቋም ግንባታ ነው። ከተቋሞቿ መካከል ደግሞ የአየር ኃይል አንዱ ነው። የኢትዮጵያ አየር ኃይልን በሚመጥን መልኩ ዘጠናኛ አመቱም በተለያዩ ሁኔታዎች እንደሚከበር በመግለጫቸው ጠቅሰዋል። የሀገሪቷን ሉዓላዊነት የሀገሪቷን አንድነት በደንብ አጥንት ከፍሎ ኢትዮጵያን ስጠብቃት የነበረ ትልቅ ተቋም ነው። እንደዛ ተጉዞ በተለያዩ ጣውረዶች አልፎ ዛሬ ዘጠነኛ ዓመት ዘጠኝ ዜሮ አመት ላይ ደርሷል። በጣም እንደዚህ አይነት ተቋም ለማግኘት እዚህ ማገልገል እራሱ በጣም ጥቂት ሰዎች የሚያገኙት እድል ነው ያገኘነው። እና በዓሉ መከበር የነበረበት በእርግጥ ከሕዳር ሀያ ጀምሮ ነው። ነገር ግን ከወዲሁ መጀመርና አናውንስ መደረግ ስላለበት ነው። ከዛ ቀጥሎ ሌሎች ዝግጅቶች እስከሚደርሱ የተለያዩ ኮንፈረንሶች ይኖሩናል። ኤክስፖ ወይም ኤግዚቢሽን ይኖረናል። በጣም ደረጃውን የጠበቀ የአየር ትርኢት ይኖረናል። የቢሾፍቱ ከተማ አስተዳደር ከንቲባ አቶ አለማየሁ አሰፋ የጎዳና ላይ ሩጫ ውድድሩን ለማዘጋጀት የሚያስችሉ የተለያዩ መሰረተ ልማቶችና የሆቴል ዝግጅቶች መጠናቀቃቸውንም ገልጸዋል። እንግዲህ ለዘጠነኛው ዓመት እኛም እንደ ከተማ አስተዳደር ብዙ ዝግጅቶችን አድርገን የሚመጡ ማንኛውም የሚሰሩ ኢቨንቶችን አብረን ለማስተናገድ ያ ዝግጅታችን ጨርሰናል ማለት ነው። የኢፌዴሪ አየር ኃይል ዘጠናኛ ዓመቱን የምስረታ በዓል በማስመልከት የመክፈቻ የስፖርት ፌስቲቫል ስነ ስርዓት ተከናውኗል። ለተከታታይ 18 ቀናትም እስከ ሕዳር 20 የተለያዩ የስፖርት ውድድሮች እንደሚካሄዱ ተገልጿል። ለአስረኛው የከተሞች ፎረም ዝግጅት መጠናቀቁን የከተማና መሰረተ ልማት ሚኒስቴር አስታወቀ። በፎረሙ ከ150 በላይ ከተሞች እንደሚሳተፉም ተገልጿል። ተመስገን ዳረጎት። አስረኛው የከተሞች ፎረም በአፋር ክልል ሰመራ ሎጊያ ከተማ ይካሄዳል። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ መግለጫ በሰጡበት ወቅት እንዳስታወቁት በፎረሙ ከ150 በላይ የሀገር ውስጥና የውጭ ሀገራት ከተሞች እንደሚሳተፉ አስታውቀዋል። ለአስረኛ ጊዜ የሚከበረው የኢትዮጵያ ከተሞች ፎረም ቀን እንግዲህ ከአሁን በፊት እንደገለጽ ነው ህዳር ስድስት ሁለት ሺህ አስራ ስምንት ዓመት እስከ አስር ህዳር ከስድስት እስከ አስር በሚለው ማለት ነው ለአምስት ቀናት የሚቆየው የኢትዮጵያ ከተሞች ፎረም በአፋር ብሔራዊ ክልላዊ መንግስት በሰመራ ሎጊያ ከተማ ይካሄዳል። እንግዲህ በዚህ ሁነት ላይ የሚሳተፉ ከ150 በላይ የሚሆኑ የኢትዮጵያ ከተሞችና ከጎረቤት ሀገራትም የሚመጡ የውጭ ሀገር የህትማማች ከተሞችም ይሳተፋሉ። ከአስር በላይ ደግሞ የሚሆኑ የንግድ ድርጅቶች የትምህርት ተቋማት እና ሌሎች የፋይናንስ ተቋማትም እንዲሁ ይሳተፋሉ። በኢትዮጵያ የከተማነት ምጣኔ በየአመቱ ከ አምስት ነጥብ አራት ከመቶ በላይ እያደገ ይገኛል። ከተሞች መሸከም የሚችሉትን የሰው ኃይል በተገቢ መሰረተ ልማት ለማሟላት ግብ ተቀምጦ እየተሰራ ይገኛል። የከተሞች ፎረምም በተቀመጡ ግቦች ዙሪያ ያለውን አተገባበር በተመለከተ አንዱ ከተማ ከሌላው የሚማርበት ስለመሆኑ ነው ሚኒስትሯ የገለጹት። አስረኛው የኢትዮጵያ ከተሞች ፎረምም እንግዲህ ማዕከል አድርገን የምናዘጋጀው ዋነኛው እያንዳንዱ የኢትዮጵያ ከተሞች ከተቀመጠላቸው ቴማቲክ ኤሪያና ከከተማና መሰረተ ልማት ፖሊሲዎቻችን አኳያ ስትራቴጂ ነድፈናል። በእነኛ ስትራቴጂዎቻቸው መሰረት ምን ያህል ከአስር አመት የልማት እቅዳቸው የትኛውን ግብ አሳክተዋል? የትኛውን በማሳካት ሂደት ላይ ናቸው? በዚህ ሂደት ደግሞ የገጠሟቸው ፈተናዎች ተግዳሮቶች ምንድን ናቸው? ምርጥ ተሞክሮዎቻቸው ደግሞ ምንድን ናቸው? የሚለውን ነገር እርስ በራሳቸው ፕላትፎርም ተበጅቶላቸው ትምህርት የሚቀስሙበትና እንግዲህ የጋራ ህትማማችነትን ከጊዜ ወደ ጊዜ የምናጠናክርበት አንዱ ፕላትፎርም ነው ብለን እናስባለን። በአስረኛው የከተሞች ፎረም የተለያዩ ሁነቶች ይከናወናሉ። የከፍተኛ ትምህርት ተቋማት በከተማ ልማት ዘርፍ ያካሄዷቸውን ጥናቶች ያቀርባሉ። ለሁነቶችም በአዘጋጁ ከተማ ሙሉ ዝግጅት መደረጉ ታውቋል። በእውቀት ከተሞች መመራት ያለባቸው ስለሆነ እነኚህ የጥናት እና የምርምር ተቋማት በምን ደረጃ ከተሞቻቸውን እያገዙ እንደሆነ በተለይ የከፍተኛ ትምህርት ተቋማትም እንዲሁም ይሳተፉበት ነው የሚሆነው። እንግዲህ ዘንድሮ ለአስረኛ ጊዜ የምናከብረው የኢትዮጵያ ከተሞች ፎረም በተለየ ዝግጅት ምናልባትም የሰመራ ሎጊያ የአፋር ብሔራዊ ክልላዊ መንግሥት ከስድስት ጀምሮ እስከ አስር ለሚቆየው እንግዲህ መላው ዝግጅቱን አጠናቀናል። ከተሞች በሙሉ ሬጅስተር አድርገዋል። ራሳቸውን ወደዛ ሞቢላይዝ እያደረጉ ያሉበትና በከፍተኛ ጉጉት የሚጠበቅ ነውና እንግዲህ መላው የከተማ ነዋሪ ለዚህ ቀን በመብቃታችሁ እንኳን ደስ ያላችሁ እያልኩ ከተማውን ደግሞ የሚያስተዳድሩት የአስተዳደር መዋቅር ደግሞ ከጊዜ ወደ ጊዜ እያደገ የሚመጣውን የዜጎች ፍላጎት ለማሟላት እንዲሁም ደግሞ ዓለም አቀፍ ስታንዳርድ የጠበቁ ከተሞች እንዲኖሩንም ከማድረግ አኳያ ይሄ የኢትዮጵያ ከተሞች ፎረም ብለን ከጊዜ ወደ ጊዜ እያበረታታን እያሳደግን ይዘን የመጣነው ነገር ደግሞ ለዚህ ሁሉ መሰረት እንደሚሆን ተስፋ በማድረግ ነው። የከተሞች ፎረም በየሁለት ዓመት ይካሄዳል። የዘንድሮው የከተሞች ፎረም የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ሀሳብ ይካሄዳል። የህጻናትን መብት ማስከበርና ከጥቃት መከላከል ለድርድር የማይበቃ ጉዳይ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። በህፃናት ላይ የሚደረጉ ማንኛውም አይነት ጥቃቶችን ለማስቆም እየተሰራ መሆኑም ተገልጿል። ህጻናትን ከጥቃት መከላከልና ምላሽ መስጠት ኮንፈረንስ በአዲስ አበባ እየተካሄደ ይገኛል። ሰላማዊት ነጋ ዝርዝር አላት። እንደ አውሮፓውያን አቆጣጠር በ2024 በኮሎምቢያ ቦጎታ በተካሄደው የህጻናትን ጥቃት የማስቆም ኮንፈረንስ ሀገራት በሀገራቸው የሚካሄዱ ህጻናት ላይ የሚደርሱ ማንኛውንም አይነት ጥቃቶችን ለማስቆም በገቡት ቃል ኪዳን መሰረት የገቡትን ቃል ኪዳን ወደ ተግባር ለመቀየር እንግዲህ የህጻናትን ጥቃት መከላከልና ምላሽ መስጠት ኮንፈረንስ በአዲስ አበባ እየተካሄደ ነው የሚገኘው። ኢትዮጵያም ህጻናትን ከጥቃት ለመከላከል የአፍሪካ ቻርተርን ጨምሮ ሌሎች ዓለም አቀፍ ህጎችን ለማስከበር በገባቸው ቃል ኪዳን መሰረት ቃሏን በማክበር በህጻናት ላይ የሚደረጉ ጥቃቶችን እንድትከላከል ና ጥቃት ተፈጽሞም ሲገኝ አስፈላጊውን እርምጃ እንዲወሰድ የህጻናት ፓርላማ አባል ና የህጻናት መብት ተሟጋች ኢክራም ጠይቃለች። ኢንዲንግ ቫዮለንስ አጌንስት ችልድረን ኢዝ ኖት ኦንሊ አባውት ፕሮቴክሽን በህፃናት ላይ የሚደርሰውን ጥቃት ማስቆም ከሌላ ብቻ ሳይሆን መሰረታዊ መብታችንና ለአህጉራችን የወደፊት ክብር ነው። በመላው አፍሪካ ህጻናት መጠበቅ በሚገባቸው አካባቢዎች በቤታቸው፣ በትምህርት ቤት፣ በማህበራዊ ሚዲያ እንዲሁም በተቋማትና ግጭት ባለባቸው አካባቢዎች ጥቃት ይደርስባቸዋል። ነገር ግን በዝምታ ይታለፋሉ፣ በባህል ይደበቃሉ፣ በፖሊሲም መላ ሳይባሉ ያልፋሉ። ይህ ግን ትውልዱን ዋጋ ያስከፍላል። ኢግኖርድ ባይ ፖሊሲ ዛምቢያ፣ ጋና፣ ኢትዮጵያና አንዳንድ የአፍሪካ ሀገራት ለህጻናት ምቹ የሆነች ሀገር በመፍጠርና ህጻናትን ለመጠበቅ የሚሰሯቸው ስራዎች በምሳሌነት የሚጠቀሱ መሆናቸውን የዓለም የጤና ድርጅት የኢትዮጵያ ተወካይ ዶክተር ካስሎ ፍራንሲስ ተናግረዋል። የቦጎታ ኮንፈረንስ ዝም ብሎ ውይይት ብቻ አልነበረም። ማንኛውም ታዳጊ ያለ ጠባቂ እንዳይቀር ቃል ኪዳን እንጂ ያሳየነው ቁርጠኝነት ወደ ተግባር ተግባር ደግሞ ወደ መሬት ወርዶ መቀየር ይኖርበታል። ኢትዮጵያ ዛምቢያና ጋና በህጻናት ጥበቃ ተጨባጭ ለውጦችን አሳይተውናል። የአፍሪካ የወደፊት ተስፋ የሆኑ ህጻናት ደህንነታቸውና ጤናቸው ተጠብቆ ከጥቃት ነጻ ሆነው እንዲያድጉ በቦጎታ የገባነውን ቃል መጠበቅ ይኖርብናል። healthy and free from violence. ኢትዮጵያም ሶስት መሰረታዊ ጉዳዮች ላይ ማለትም የቤተሰብ የህፃናት አስተዳደግ ካለንበት አምስት በመቶ ወደ 50 በመቶ ለማሳደግ በህፃናት ላይ የሚፈጸሙ የሴት ልጅ ግርዛትና ያለዕድሜ ጋብቻ ለመቀነስና የህፃናት ጉዳይ አያያዝን ለማሻሻል ቃል ገብታ ነበር። የገባችውን ቃል ለማክበር እየሰራች መሆኑን በሴቶችና ማህበራዊ ጉዳይ ሚኒስቴር የህፃናት መብት ጥበቃ ስራ አስፈጻሚ ወይዘሮ ዘቢደር ቦጋለ ተናግረዋል። የገባነውን ቃል ኪዳን በተሻለ ፐርሰንት እየሰራን ያለነው አሁን የህጻናት አስተዳደግ ላይ በተመለከተ ኦልሞስት ከገባንበት አምስት ፐርሰንት ወደ 19 ፐርሰንት መድረስ ችለናል። የልጅነት ጋብቻ አለዕድሜም የልጅነት ጋብቻና የሴት ልጅ ግርዛትንም ከመቀነስ አንጻር የተለያዩ ትላልቅ ስራዎችን ሰርተናል። ህጻናትን ከጥቃት መከላከል ኃላፊነታችን ብቻ ሳይሆን ግዴታችን ነው ያሉት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ህጻናትን ከማንኛውም አይነት ጥቃት ለመከላከል በበጎታ የገቡትን ቃል ለማክበር እየሰሩ መሆኑን ተናግረዋል። ኢትዮጵያ ኢትዮጵያ የህጻናትን ጥቃት ማስቆም የሰብአዊ መብትን ለማስከበርና ና ለልማት አስፈላጊ መሆኑን ተቀብላለች። የተቀናጀ ምላሽ የሚሰጥበትና ና የማገገሚያ አገልግሎት የሚሰጥ ብሔራዊ የህጻናት ጥበቃ ስርዓትንም መስርተናል። በየአካባቢ ጥቃቶችን ለይተው ምላሽ እንዲሰጡ የሚያስችሉ ማህበረሰብን መሰረት ያደረጉ የህጻናት ጥበቃ ስርዓቶችንም ዘርግተናል። ተጠያቂነትን በማረጋገጥ የሲቪል ሶሳይቲ የግል ተቋማት ህብረተሰቡና መንግስት መካከል ጠንካራ ግንኙነት በመገንባት ህጻናት ወጣቶችና ሴቶችን ተሳትፎ ያረጋገጠ የህጻናት መብትን ማስከበር ጥቃትን መከላከልና ምላሽ መስጠት እንደሚገባ ዶክተር ኤርጎጌ ተስፋዬ ገልጸዋል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። ከ162 ሺህ ሄክታር በላይ የደረሰ ሰብል መሰብሰቡን የሰሜን ሸዋ ዞን ግብርና መምሪያ አስታወቀ። በቀሪው ጊዜያትም ከብክነት በጸዳ መልኩ የደረሰ ሰብሎችን መሰብሰብ እንደሚገባም መምሪያው አሳስቧል። ደጀኔ በቀለ ተጨማሪውን ይዟል። አቤት በ2017 18 የመኸር ምርት ዘመን 556800 ሄክታር መሬት በዘር በመሸፈን ወደ 20 ሚሊዮን ኩንታል ምርት ለማግኘት እየተሰራ መሆኑን የሰሜን ሸዋ ዞን ግብርና መምሪያ አስታውቋል። በቆላማው የዞኑ አካባቢዎች የደረሱ ሰብሎች እየተሰበሰቡ መሆኑንም ለማወቅ ተችሏል። የሞጃና ወደራ ወረዳ ምክትል አስተዳዳሪና የወረዳው ግብርና ጽህፈት ቤት ኃላፊ አቶ ዳኛቸው አዝብጤና የአንኮበር ወረዳ ግብርና ጽህፈት ቤት ኃላፊው ንጉሥ ወንደሰን እንዳሉትም የደረሱ ሰብሎችን በወቅቱ ለመሰብሰብ ርብርብ እየተደረገ ነው። በሰብል ከተሸፈነው መሬት ወደ ሰላሳ ፐርሰንት የሚሆነው ሰብል መሰብሰብ ችለናል እስካሁን ድረስ ባለው እነዚህ ደግሞ በተለይ ቆላማ ቀበሌዎች አሉ ከሁሉም የሰብል በተለይ ጥራጥሬ ሰብሎችን ጤፍ ጭምር መሰብሰብ ጀምረናል የደረሱ ሰብሎች በወቅቱ እንዲሰበሰቡ ወቅቱን ያልጠበቀ ዝናብ ሊመጣ ስለሚችል ሁለተኛ ደረጃ ላይ ደግሞ የነኝ በተለያየ ተባይ ምናምን ምክንያት እንዳይገጥም ይህንም በተነጋገርነው መሰረት ባለሙያዎችም ላርሶአደሩ ግንዛቤውን በመፍጠር አርሶአደሩም ደግሞ ያንን ግንዛቤ በመረዳት እንደኛ ወረዳ አስራ ዘጠኝ ቀበሌዎች አሉ አስራ ዘጠኙ ቀበሌዎች እንግዲህ የደረሱ ሰብሎችን እየሰበሰቡ ነው በምድር የደረሰ ተብሎ ወደ አራት ሺ አምሳ ስምንት ሄክታር የተሰበሰበበት አለ። በሰሜን ሸዋ ዞን ግብርና መምሪያ የሰብል ልማት ባለሙያው ተውልኝ ሽባባው እንዳሉትም ይህ ዜና እስከተጠናቀረበት ጊዜ ድረስ አንድ መቶ ስልሳ ሁለት ሺ አንድ መቶ ሰማኒያ አምስት ሄክታር ሰብል ተሰብስቧል። ይህም አጠቃላይ በዘር ከተሸፈነው ወደ ሀያ ስምንት ነጥብ ዘጠኝ በመቶ እንደሚሸፍን አብራርተዋል። እስካሁን ባለው ጊዜ መቶ ስልሳ ሁለት ሺ መቶ ሰማኒያ አምስት ሄክታር ያ ማለት ወደ ሀያ ስምንት ነጥብ ዘጠኝ አካባቢ ፐርሰንቱን የመሰብሰብ ስራ ሰርቷል። ይህ ሲባል አጠቃላይ ከተዘራው ነው እንጂ ከደረሰው አይደለም። አሁን ስንዴ ገና ነው። ኦልሞስት አሁን ሌሎች አባቂ ያለ አብዛኛው ገና ነው። የደረሱ ሰብሎች የምንላቸው እንደ ጤፍ ማሾ ያሉትን ናተር እነዚህ እየተሰበሰቡ ያለበት ሁኔታ ነው ያለው። ለምሳሌ ጤፍን ስንመለከት ከአረንጓዴነት ወደ ቢጫነት ይቀየራል። በቆሎን ስንመለከት የበቆሎ ኮቡ ወይም ሸንኮፉ ብለን የምንጠራው እኛ እሱነን ካነሳን በኋላ በቆሎዋን አንዷን ፍሬ ብድግ አድርገን አይተን በጥርሳችን ቀጭ ስናደርገው የመድረቅ ምልክት ያሳያል። ካለዚያ ደግሞ ጫፏ ላይ ጥቁረት አላት። ማሽላም እንደዚሁ። ማሽላም ከላይ ካናቱ ላይ ያለውን አንዷን ፍሬ ንቅላል ግን አይደል ስናያት አጫፏ ላይ የመጥቆር ምልኩ ታሳያለች። በልዩ ልዩ ምክንያቶች ሰብል ከመጠን በላይ እንዲደርቅ ይደረጋል ያሉት የሰብል ልማት ባለሙያው ይህም ላለፉት ዓመታት ከፍተኛ የምርት ብክነትን ማስከተሉን አስታውቀዋል። ይህን ለማስቀረት ሰብልን በወቅቱ ከመሰብሰብ ባሻገርም የማጨጃና መውቂያ ማሽኖችን መጠቀም፣ ለዚህ አመች ባልሆኑ አካባቢዎች ደግሞ በደቦ ሰብል መሰብሰብን ተግባራዊ ማድረግ እንደሚገባም አስገንዝበዋል። በኮምባይነር መሰብሰብ፣ በትንንሽ ሁለገብ የመውቂያ መሳሪያዎች መሰብሰብ ስራ እና የመውቃት ስራ በአግባቡ መሰራት አለበት። ምክንያቱም ምርትን እናመርታለን እያልን እያሰብን ጥሩ ምርት እናገኛለን ብለን እየተነጋገርን ይህ ካልሆነ ሆነ የምርት ፍክትን እያስቀረን አይደለም ማለት ነው። እና በትኩረት አሁን ለምሳሌ እኛ ህብረት ስራ ማህበር ጋር ከህብረት ስራ ማህበሮች ጋር በቅንጅት መስራት ሰው አቅሙ የፈቀደለት ይገዛል። ካልፈቀደ ደግሞ ተደራጅቶ በህብረት ስራ ማህበር እያስገቡ መውቃት መጨድ ያስፈልጋል ማለት ነው። ራሱ ተቋሙ ይህንን ስራ ይዞ በብድር እየተመቻቸ አርሶ አደሮ ተጠቃሚ እንዲሆን ማድረግ ነው። ሌላ ጨረታ፣ ሶስተኛው አማራጭ ማለት ነው። ጨረታ በጨረታ ወጥቶ ሰፋፊ ቦታዎች ላይ አምናም የሚደረግ የነበረው መጥቶ ከሌላ አካባቢ ቢሆን የዚህ የማይሸፍነው ከሆነ ከሌላ አካባቢ መጥቶ የማጨድና የመውቃት ስራ አይሰራ ማለት ነው። ሰብል እንደተሰበሰበም በፍጥነት ወቅቶ ወደ ጎተራ ማስገባት ይገባል ነው ያሉት። ከዛ ባለፈው ደግሞ ሰብስቦ ወዲያው የሚወቁትን ፈጥኖ መውቃት። ለምሳሌ አሁን እስካሁን ድረስ 44343 ሄክታር ተወቅቷል። ይሄ ማለት ማሽን ብንመለከተው ወዲያው ሰብስቦ ወዲያው ይወቃል። አተር ስንመለከተው የተወሰነ ሊቆይ የሚችለው እንጂ ወዲያው መውቃት አለበት። ከዚያ የሚቆዩ ሰብሎችን ደግሞ ከመሬት በላይ ከፍ አርጎ ቢያንስ 30 እስከ 40 ሴንቲሜትር ዝናብ እንኳ ቢኖር መከመር ያስፈልጋል። በሁሉም የዞኑ አካባቢዎች ምርትን ከብክነት በጸዳ መልኩ እንዲሰበሰብ የተጀመረው ርብርብ ተጠናክሮ እንደሚቀጥልም የዞኑ ግብርና መምሪያ አስታውቋል። የደብረ ብርሃን ከተማና አካባቢው ሰፊ በሆነ የወተት ሀብቱ ቢታወቅም በዘርፉ የተሰማሩ የአካባቢው ማህበረሰብ በሚፈለገው ልክ ተጠቃሚ አለመሆናቸው ይነገራል። በዚህ ረገድ የአካባቢውን የወተት ተፋሰስ ልማትን በጥራትም በብዛትም ውጤታማ ለማድረግ የዘርፉ ተዋናዮች በትብብር መስራት ይጠበቅባቸዋል ብሏል። የደብረ ብርሃን ግብርና ምርምር ማዕከል ከእንስሳት ዝርያ ማሻሻል ከመኖ ልማትና ከጤና አጠባበቅ ጋር የተያያዘ ሳይንሳዊ አሰራር ስርዓት ይዘረጋለም ተብሏል። ዮናስ ታደሰ ዝርዝራለሁ ኮማንደር እሸቱ ጌታቸው በደብረ ብርሃን ከተማ በወተት ላም እርባታ ላይ ተሰማርተዋል። በዚህ ዘርፍ መሰማራት ከአካባቢው ነባራዊ ሁኔታ አንጻር መልካምና አዋጭ ነው ይላሉ። በወተት ላም እርባታ ላይ መስራት ብዙ ውጤታማ ያደርጋል። አንደኛ አየር ንብረቱ ደብረ ብርሃን እንደምታውቁት መልካም አየር ንብረት ነው፣ ቀዝቃዛ ነው፣ እንሳዎች የሚወዱት አካባቢ ነው። ሁለተኛ ደግሞ ከእነዚህ የውጪ ዝርያ ያላቸው ከብቶች በርካታ ወተት የማምረት አቅም ስላላቸው መኖን በቀላሉ ማግኘት ስለሚቻል የወተት ምርት ላይ ጥሩ ውጤት ማግኘት ይቻላል። ኮማንደር እሸቱ ዘርፉን ለማሳደግ የተለያዩ አካላት ምክር ሀሳቦችን የሚለግሱናል ብለው፣ ነገር ግን የተደራጀ ወጥ፣ ሙያዊና ሳይንሳዊ መንገድን ቢያሳዩን የተሻለ ውጤታማ እንሆናለን ይላሉ። በርካታ ሰዎች ይመጣሉ። በመኖ አዘገጃጀት ላይ፣ በምርጥ ዘር፣ በተሻሻሉ ዝርያዎች ላይ በርካታ ምክር ሀሳቦች ይሰጡናል። እርግጥ ነው የተለያዩ ሰዎች ግን ምንድን ነው? የተደራጀና የተቀናጀ አይነት አስተያየት አይደለም የሚመጣው። አንዱ ሁሉም የራሳቸውን ሀሳብ ይዘው ይመጣሉ እና ግን ምንድን ነው እንደዚህ አይነት ወይ እንደ ማህበር ወይ ደግሞ የሆነ የተደራጀ ሀሳብና ምክር ሀሳብ ቢኖር ውጤታ ማነቱን የላቀ ያደርገዋል። በደብረ ብርሃን ግብርና ምርምር ማዕከል ተመራማሪው ዶክተር ተፈራ መኮንን የአካባቢውን የወተት ተፋሰስ በጥራትና ብዛት ውጤታማ ለማድረግ የምርምር ማዕከሉን ጨምሮ በርካታ ተቋማት በተለያየ መንገድ ሲሰሩ ቆይተዋል ያሉ ሲሆን በዘርፉ ስኬት እንዲመዘገብ ግን የቅንጅት ስራ ወሳኝ በመሆኑ ታምኖበት ወደ ስራ ገብተናል ብለዋል። ብዙ ድርጅቶች የወተት ከብት ላይ እንደሚሰሩ እናውቃለን እኛን ጨምሮ፣ ግን የተቀናጀ ስራ ባለመኖሩ እንዴት እናቀናጅ በሚል የወተት ሀብት ላይ የተሰማሩ የአጋር አካላት መድረክ ለማቀናጀት ለማዘጋጀት አስበን እሱን በተሳካ ሁኔታ አዘጋጅተናል ና እዛ ላይ አሁንም ወተት አርቢዎች ወተት አርቢዎች ስንል የተለያየ አመሰራራት አቋሚ ያላቸው ናቸውን አነስተኛ ከአምስት በታች ከብት ያላቸው እስከ ሃያ ሰላሳም ከብት ያላቸው በኢንተርፕራይዝ በግል ባለ ሀብት የተደራጁ በርካታ የወተት እንትኖች አሉ እነሱን ጋብዘናል በቀጣይም አካባቢውን ጥራትና ብዛት ባለው ወተት እንዲታወቅ በመስራት በአጭር ጊዜ የሚታይ ለውጥ እናሳያለን ነው ያሉት እዛ ወርክሾፕ ላይ ያየነው ምንድን ነው ጥሩ ስራዎች እየተሰሩ ነው አርሶ አደር ላይ ወርዶ በጣም ማራኪ የሆኑ ጥሩ ስራዎች እየተሰሩ ነው ወደፊት ተቀናጅተን ተናበን እንድንሰራ ነው እንግዲህ አሁን ቀጣይ እንትን በአጭር ጊዜ ውስጥ ከደብረ ብርሃን ጥራት ያለውን ወተት እንፈልጋለን፣ ወተት ይዛችሁልን የሚለውን ነገር በአንድ ዓመት ውስጥ እንጠብቃለን የሚል እንትን ያለው ኦፍኮርስ፣ አዲስ አበባ ገበያ ላይ በርካታውን የወተት ድርሻ እያበረከተ ያለው ይሄኛው ሚልክሼድ ነው። በተለይ ምርት ብቻ ብዛት ብቻ ሳይሆን ጥራትም ላይ ጠንክረን ሰርተን ለውጥ እናመጣለን ብለን እናስባለን። የደብረ ብርሃን ከተማ አስተዳደር እንስሳትና ዓሳ ሀብት ልማት ጽሕፈት ቤት የተዋጽኦ ባለሙያ ቅድስት ሽበሺ በበኩላቸው ከዚህ ቀደም በወተት ሀብት ዘርፍ ላይ የነበረው የተናጠል አሰራር አርሶ አደሩን ጨምሮ አምራቾች ላይ ውጤታማ እንደማያደርግ በመረዳታችን በቀጣይ የተሻለ አሰራርን በመያዝ ስራዎች ይከናወናሉ ብለዋል። እንደ ከተማ የምናመርተው የወተት መጠን አለ። በወተት መጠን ከዚህ በተሻለ ሁኔታ ወተት ልናገኝ የምንችልበትን አሰራር እንዘረጋለን። ከዝርያ ማሻሻል፣ ከመኖ ልማት፣ ከእንስሳት ጤና አንጻር ተያይዞ የጋራ አሰራርን ይዘን ስለምንቀጥል ማህበረሰቡን በእኩል ማንኛችንም ብንሄድ እኛም ምርምርም፣ ዩኒቨርሲቲም፣ ኤስኤንቪም ሌሎች ፕሮጀክቶችም ማህበረሰቡ ጋር በሚደርሱበት ጊዜ የማያወዛግብ እና የጋራ ሀሳብ ያደረግ ነው። ሳይንስ የደረሰበትን በእውቀት የተመራ አካሄድ ስለሆነ የምንሄደው በወተት ጥራትም በወተት ምርትም ማህበረሰቡ የተሻለ ተጠቃሚ የሚሆንበትን እድል ይዘን እንቀጥላለን። በመጨረሻም አጫጭር ጉዳዮች ወደ እናንተ ይደርሳሉ። መሰረት መቅጫ ታቀርባቸዋለች። ኢትዮጵያ የምታቀደውን ብልጽግና እውን ማድረግ የሚችሉ ብቁ ዜጎችን ለማፍራት ለትምህርት ጥራት ትኩረት መሰጠቱን የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ተናገሩ። 34ተኛው ሀገር አቀፍ የትምህርት ጉባኤ ፍትሃዊና ጥራት ያለው ትምህርት ለሁሉም በሚል መሪ ሀሳብ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ እየተካሄደ ይገኛል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የትምህርት ዘርፉ ውጤታማ ዜጎችን ማፍራት እንዲችል መግባባት ተፈጥሮ ጥራትን ለማረጋገጥ ርብርብ እየተደረገ መሆኑን ገልጸዋል። ጉባኤው በትምህርት ዘርፉ ታቅደው የተሰሩ ስራዎችን በጋራ ለመገምገምና የቀጣይ የትኩረት አቅጣጫ ላይ የጋራ መግባባትን ለመፍጠር ያለመ መሆኑን አስታውቋል። በጉባኤው ላይ የህዝብ ተወካዮች ምክር ቤት አባላት፣ የክልል ትምህርት ቢሮ አመራሮች፣ የዩኒቨርሲቲ አመራሮች፣ ጥሪ የተደረገላቸው ባለድርሻና አጋር አካላት እየተሳተፉ ይገኛሉ። ኢትዮጵያ በብራዚሏ ከተማ ቤሌም እየተካሄደ ባለው ሰላሳኛው የተባበሩት መንግስታት ድርጅት አመታዊ የአየር ንብረት ለውጥ ጉባኤ ኮፕ 30 እየተሳተፈች ትገኛለች። ኮፕ 30 የመሪዎች ጉባኤ በብራዚል ቤሌም በይፋ የተጀመረ ሲሆን ጉባኤው በቀዳሚነት የዓለም የሙቀት መጠንን ወደ 1.5 ዲግሪ ሴንቲግሬድ ለመመለስ በሚደረገው ጥረት ላይ እንደሚያተኩር ተገልጿል። ኢትዮጵያ ልዑክ በጉባኤው እየተሳተፈ ሲሆን ከጉባኤው ጎን ለጎን በሁለትዮሽና በባለብዙ ወገን ውይይቶች ላይ እንደሚሳተፍ ተጠቁሟል። ኢትዮጵያ በሁለተኛው የአፍሪካ የአየር ንብረት ጉባኤ ከዚህ በፊት የተነሱ የኢትዮጵያ የአፍሪካና ሌሎች ለአየር ንብረት ተጋላጭ ሆኑ ሀገራት ጉዳዮችና ጥቅሞች እንዲጠበቁ በጉባኤው ሀሳቧን እንደምታንጸባረቅ የፕላንና ልማት ሚኒስቴር መረጃ ያመለክታል። የኢንፎርሜሽን መረብ ደህንነት አስተዳደር የጥራት ስራ አመራር ስራ ሰርቲፊኬት እውቅናን አገኘ። አስተዳደሩ ያገኘው የጥራት ስራ አመራር ስራ ሰርቲፊኬት ዓለም አቀፍ እውቅና መሆኑ ተገልጿል። የተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማኑጎ በዚህ ወቅት እንዳሉት ለኢንፎርሜሽን መረብ ደህንነት አስተዳደር የተሰጠ እውቅና የሳይበር ጥቃቶችን ለመከላከል የሚያከናውናቸውን ተግባራት አጠናክሮ እንዲቀጥል ያግዘዋል፣ ነው ያሉት። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሀሚድ በበኩላቸው የሳይበር ደህንነት በየጊዜው ተለዋጭ በመሆኑ ዘመኑን የሚ መጠን ዝግጅቶች በማድረግ እየተሰራ ነው ብለዋል ተቋሙ በዘርፉ ጥራት ያለው አገልግሎት ሲሰጥ መቆየቱን ገልጸው ይህንን በማስቀጠል በዓለም አቀፍ ደረጃ ተወዳዳሪ ለመሆን ከፍተኛ ጥረት እያደረገ መሆኑን መናገራቸውን የኢትዮጵያ ዜና አገልግሎት ዘግቧል ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየነው የዕለቱ ዜናችን እዚህ ላይ ተጠናቀዋል ስለ አብሮነታችሁ እናመሰግናለን ሰላም